እኔ በጣም የሚገርመኝ እኔ በጣም እያሳዘነኝ እየገረመኝ ያለው የአማቼ ጉዳይ ነው። አማቼ ሁል ጊዜ ሀይሚን የሚያስጠቁር ነገር ነው የሚያወራው። በጣም ነው ተቃጥዬ ነው የመጣሁት ዛሬ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። ይህን ቢዲዮ ላይክ ሼር አድርጎ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ቢዲዮውን ሙሉን ሳታዳምጡ ኮመንት አትጻፉ ወይንም ይቅር ተዉት ዲ ቢያንስ እስከ መሀል አዳምጣችሁ ኮመንት ለመጻፍ ሞክሩ። ምን ማለት ፈልጋ ነው የሚለውን ማለት ነው። ዛሬ ብዙ ነገሮችን ይዤ እመጥቻለሁ ወደ እናንተ። ሀይሚን ስቶሪ ላይ የለቀቀችው የዛሬው እንግሊዘኛ ድብልቅ ቅኔ ነው። ከየት አባት ያውቃለሁ። ቅማሟ እኔን ለመድፋት ነው። ይሄ በእንግሊዘኛ ቅኔ ይዘሽ የመጣሽው። ከዛ በፊት ግን ከዛ በፊት እኔ አማቼ ጨጓሬን እየላጠው ነው። ትናንትና የሆነ ነገር እንትን ብሎ ነበረ። ሀይሚ አልመጣችም ወይ ብላችሁ እንዳትጠይቁኝ፣ ለመብላት ብቻ ትመጣለች ነ በለሊት ተነስቼ እዚህ ጋ ቆሚያለሁኝ እና ልትበላ ትመጣለች ብሎ የሆነ ንግግር አድርጎ ነበረ እና ይሄ ንግግሩ በጣም አናዶኛል። አናዷችኋል ማለት ነው። በጣም ነው የተናደዳችሁት። እሰይ ደግ አደረገ እንኳን አላት ምን ሆናችሁ ነው? ሁሉን ነገር ተቆጣጥረን፣ ሁሉን ነገር እኛ አዋቂ ነን፣ ሁሉን ነገር እኛ ወሳኝ ነን፣ ምናምን ቅንቅናም። ደግ አደረገ እንዴ? እስቲ አንዳንድ ጊዜ እንኳን ለቀቅ እናደርጋቸው። እነዚህ ልጆች እኮ አሁን ቤተሰብ አለ በመሃላቸው አደለ? ታዲያ ቢላት ምን ችግር አለው? ምን ችግር አለው? አሁን እኔ የሆነ ሰው፣ የሚቀርበኝ ሰው፣ የምቀርበው ሰው ሆዶ ቢለኝ ምንድን ነው ችግሩ? በሆዱ የሚደራደር ሰው አለ እንዴ? አለው ወይ? ሳትበሉ ትኖራላችሁ? ሳትጠጡ ትኖራላችሁ? ንገሩኝ እስኪ፣ ንገሩኝ ልክ እንደማይበላ ሰው መሽለጥለጥ ምን ምንሆናችሁ ነው? ብሩክ ደግሞ ለቀልድ ነው እንደዛ ያለው። ለምንድን ነው ነገር የምታጋንኑት? ለምን ለምን አሁን የሆነ ለመስቀል ከናብርሽ ጋራ ክትፎ ሲበላ ያለውን ቪዲዮ እያላመጠ ያለውን እንደው የክፋታቸው ጥግ ማለት ነው። አስጠግተው ቀርጠው በሱ ድምፅ አድርገውታል። ተዉ ተዉ፣ ይህንን ነገር እናቁም የምር እንደዚህ አይነት አንዳንድ ጊዜ እንኳን ሰውን አይቶ ባላለፈ መልም ማለፍ አለብን። በእርግጥ በአንድ ወገን ልክ ናችሁ። ልክ ናችሁ ያልኩበት ምክንያት ምንድን ነው? ላሞቹ ልጅቷን ልክ እንደ ሆዳም እንደ መጥፎ ምናምን ነገር አድርገው ነው የሚያስቧት። ያስቧት በቃ ሆና አትገኝ። ያስቧት ምንም ይበሏት ምንም ይበሏት። እንደውም እኛ ነን ሀይሜን ለተሳዳቢ እየሰጥናት ያለ ነው፣ አስረግጬ ስነግራችሁ ማለት ነው። ደግ አደረገ ብሩኬ እንኳን አላት። እስቲ አንዳንድ ጊዜ ማለት እንልመድ። እስቲ ላሞቹን በዝ ቃል እናቃጥላቸው። በቃ ብሩኬ ለምን እንደዚህ አልክ ምናምን ብለን አፋችንን ስንከፍትበት ከዘስ ብሩኬ እኮ ልክ እኮ ነው የተናገረው ነገር ብለው እነዛ ላሞች ሄደው ሀይሜን በአናቷ ይተክሏታል፣ ይሰድቧታል። እኛው ለራሳችን ለተሳዳቢ ሰጠናት ማለት ነው። አንዳንድ ነገር የሆነ ምናል ማለፍ ያለብንን ነገር እንኳን ለይተን ሰው ቀልድ አይቀልድም ማለት ነው። በስመ አብ ቀልድ ተቃልዳችሁ አታውቁም ማለት ነው። ከጎረቤት ከዘመድ ምናምን ከእናት ከአባት ቀልድ ተቃልዳችሁ አታውቁም እንዴ? እኔ ምንም ቀራ አይለኝም። አንድ ሰው ሆዶ ምናምን ቢለኝ ምንም ምንም ቅር የሚለኝ ነገር የለም። ምክንያቱም የሰው ልጅ ሳይበላ ሳይጠጣ አይውልም አያድርም። አለቀም ሶስት መሰረታዊ ነገሮች በዋነኝነት አስፈላጊ ናቸው። መጠለያ፣ ምግብ እና ልብስ። ይሄ በዋነኝነት አስፈላጊ ነው። አንድ ሰው ራውቱን ይሄዳል፣ ከሰው ፊት አይሄድም። ፀሐይ ላይ ይኖራል አይኖርም፣ መጠለያ ቤት ያስፈልገዋል። ሳይበላ ይውል አይል፣ አይውልም አያዝልም፣ ምግብም ያስፈልገዋል። አካባቢ ሳይንስ ነው። የአንደኛ ክፍል የተማርነው ነው፣ ትምህርት ነው። ዛሬ ደግሞ ከሩዝ ቅቀላ ወጥቼ ስለተማርኩት ትምህርት ምናምን ነገር እያሰብኩ ነው። እና አማቼን በሆነ ባልሆነው ነገር አትውቀሱት። ስለፈጠራችሁ እንከባበር፣ የምሬን ነው፣ እንከባበር። በዚህ ልክ አማቼን መቀጥቀጥ፣ መስደብ ልክ አይደለም። መቀለድ የመቀለድ መብት አለው፣ የመጫወት መብት አለው። በሚስቱ በፍቅረኛው መቀለድ መብቱ ነው። አለቀ። ሙሽዬና ጋሸኮ ተዋወቁ፣ ተዋወቁ በቃ ቤተሰብ ለቤተሰብ ተዋወቁ። ከዛም አልፎ እናታቸው የቡሩኬ፣ የሀይሚዬ እናት ከቡሩኬ እናት ጋር ተዋወቁ። ማለት ከጋሸዬ ጋራ ተዋወቁ። ኖ ከጋሸዬ ጋር ተዋውቀዋል እንዴ? አው ከጋሽ ጋር የተዋወቁት ሙሽዬ ናቸው እንጂ እኔ ራሴ ዞረብኝ። የራሳቸውን ባልተቤት ተዋወቁላል። ዞሮብኛል። ክርስቶስን ይቅርበርኝ ይቅርበርኝ። የምር በጣም ተናድጄ ነው የመጣሁት። ማለት ሁሉን ነገር እኔ አዋቂ ነኝ ማለት ይደብራል፣ በጣም ይደብራል። ወደ ሀይሚዬ እየቀኔ ለሄደላችሁ ውዶቼ በእንግሊዝኛ ነው ያላቅም። ይቅርታ እና ሀይሚዬ የምናለች ምራቅም ክብር የሚኖረው አፍ ውስጥ እያለ ብቻ ነው። ስለዚህ ብላ እንግሊዘኛ ቀጥላበታለይ። በአናቱ ይተከል ይሄ እንግሊዘኛ። በጣም ይቅርታ፣ እስክሎር ሎር አድጌዋለኝ። እኔ የእንግሊዘኛ ቅኔ አይመችኝም። በጣም ይቅርታ እና እኔ እንግሊዘኛ ፈቺ ከሆንኩኝ ማለት ነው ነገ ያልታሰበ ነገር ይደርስብኛል። ስለዚህ እኔ ትግሌ ከአማርኛ ጋራ ነው እያልኳችሁ ነው፣ ከእንግሊዘኞች ጋር አደለም። እና ለማንኛውም ግን ምን ለማለት ተፈልጎ ነው? ግን ምራቅም አፍ ውስጥ እያለ ነው ልክነሽ ጉዶቼ፣ ከሰው ፊት ምራቃችሁን ትተፋላችሁ? እንደ አተፉም ለምን? ይሄ ክብርን የሚነካ ነገር። ስለዚህ ማክበር ያለንበትን ሰው እና እናክብር ክብር መስጠት አለብን። የሰውን መብት አንጋፋ ሰውን በየሰዓቱ አቢዩዝ አናድርግ። እውነቴን ነው የምላችሁ። እኔ አዋቂ ነኝ አንበል፣ ክብር መሰጠት ላለበት ሰው እንስጥ እና ይቺ ቅኔ እንደሚመስለኝ የሆነ ነገር የተረዷዋት ነገር አለች። ብቻ ትቻት አለው። ማውራት አልፈልግም በዚ ዙሪያ። ለዛ ነው እንደዚ እየተልጎመጎምኩ ያለሁትኝ። ማውራትም ሀሳብ መስጠት አልፈልግም፣ ነገር ግን ሃይምዬ፣ ቅኔው ተመችቶኛል ገብቶኛልም። ይመችሽ፣ የአራድዬ ልጅ ሀይምዬ። እኔ እናት እና አማቼ እኔ አባት እኔ አባት